ታላላቆቹ የአውሮፓ ክለቦች የክረምት የዝውውር መስኮት ሰፋ ያለ እንቅስቃሴ ማድረጋቸውን ቀጥለዋል። ዛሬም በርከት ያሉ ተጫዋቾች ፊርማቸውን አኑረዋል። የተጠናቀቁ የሕክምና ምርመራዎች አሉ። ኮንትራት ያራዘሙ ተጫዋቾች አሉ። ትልቆቹ ክለቦች ነቃ ያለ ተሳትፎ እያደረጉ ይገኛሉ። በተለይም በእንግሊዝ ፕሪሚየር ሊግ የሚጠበቀው የነበሩት በተለምዶ ቢግ ሲክስ የሚባሉ ክለቦች ማንቸስተር ሲቲ፣ ቼልሲ፣ አርሰናል፣ ሊቨርፑል፣ ዩናይትድ እንደ አጠቃላይ ሰፋ ያለ እንቅስቃሴ እያደረጉ ይገኛሉ። ሌሎችም በርከት ያሉ ክለቦችን መረጃ ይዘናል። በአውሮፓ ትልቆቹን ክለቦች በጀርመን በፈረንሳይ በስፔን በጣሊያን እናነሳለን። እነኚህን ዝውውር መረጃዎች ስትከታተሉ ላይክ እያደረጋችሁ አበረታቱን። ሀሳብ፣ አስቴት ካለን በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ቤተሰቦን፣ ካሻችሁም ሰብስክራይብ አድርጉን። ስፖርታዊ ጥንቅሮቻችን ተጀመሩ። በድጋሜ መልካም ቆይታ ተመኘን። ዣቪ አሎንሶ በእኔ አስቴት ሜዳ ውስጥ ያለው ሁሉም ተጫዋች መከላከል አለበት፣ ሁሉም ተጫዋች ፕረስ ማድረግ አለበት። ቤሊንግሃም፣ ቫልቬርዴ፣ ቪኒ፣ ምባፔ ሁሉም መሯሯጥ ያለባቸው በእኔ ቡድን ውስጥ በቀጣይነት የቋሚነት ስፍራን የሚያገኙት በዚህ መልክ ነው ብለዋል። በእሳቸው ቡድን ውስጥ ወጣት ተጫዋቾች ሞር እድል ያገኛሉ ተብሎ ይጠበቃል። በተለይም አዲስ ያመጡት ፍራንኮ ማስታንቱኖን ጨምሮ እነ አርዳ ጉለር እነ ኤንድሪክ እድል ያገኙበታል ተብሎ ይታሰባል። ኤንድሪክ እንኳን አሁን ጉዳት ላይ መሆኑ እንጂ በዣቢ አሎንሶ ቡድን ውስጥ እድል ያጣል ተብሎ አይታሰብም። ምናልባት የእሳቸው ዳርዳር እነ ሮድሪጎን ለማሰናበት እቅድ አላቸው የሚሉ መረጃዎችን እንዲጠናከሩ አድርጓል። የዚህ ተጫዋች ጉዳይ አሁንም እልባት አልተሰጠውም። ዛሬም በበርካታ ማህበራዊ ስር ገጾች ላይ መረጃዎችን ለመመልካት ሞክረን ነበር ከሮድሪጎ ጎኤዝ ጋር በተያዘ በተለይም ታማኝ የሚባሉትን እነ ማርካን በጉዳዩ ላይ አዲስ ነገር እንደሌለ አረጋግጧል። ግን የዣቤ አሎንሶ የሰሞኑ ሁኔታም ተጫዋቹን ሊያሰናብተው እንደሚችል ፍንጭ የሰጠ ነው። ለማንኛውም በዚህ ቡድን ውስጥ ማንም ሰው ቢሆን ተሯሩጦ መጫወት ግድ ይለዋል ብለዋል። ሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሪስ የሲያር ሰበን ክርስቲያኖ ሮናልዶ ልጅ ወደ ቡድናቸው የማምጣት እቅድ እንዳላቸው ተዘግቧል። በተለይም ለአካዳሚ ተጫዋች ለአካዳሚ ቡድኑ እንዲፈርም ይፈልጋሉ ተብሏል። እሳቸው ሮናልዶን በነገራችን ላይ ልክ የዛሬ ዓመት በዚህ ቀን 2009 ነበረ ከማንቸስተር ዩናይትድ በይፋ ያስፈረሙት የወቅቱ ሪካርድ ነበረ ልክ በዛሬው ቀን ነበረም የዩናይትድ ደጋፊዎች በእርግጠኝነት ይረሱታል ብዬ አላስብም ቺን ቀን ሮናልዶን የሚያክል ግዙፍ ተጫዋች ያውም ሰር አሌክሳንደር ሻክማን ፈርጉሰን ይለቃሉ ተብሎ ባይታሰብም እሳቸው ቡድን ውስጥ ግን መሪ እሳቸው ናቸው እናም እሳቸው ባሉት ብቻ ነው የሚሆኑ የዩናይትድ ፈላጅ ቆራጭ እሳቸው እንደነበሩ ይታወቃል በብዙ መንገድ እናም እሳቸው ሮናልዶን የሸኙባትም ቀን እቺ ቀን ነበረች በዛሬው ዕለት ደግሞ የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ልጁ ወደ አካዳሚያችን ቢቀላቀለ መልካም ነው ብለዋል ሮናልድ አራሆ በነገራችን ላይ ምንም እንኳን በባርሴሎና እንዲቆይ ፍላጎት ቢኖርም በባርሴሎና በኩል 65 ሚሊዮን ሮ የውል ማፍረሻ አለው። ይህ የውል ማፍረሻ ደግሞ ከጁላይ አንድ ጀምሮ ለ15 ቀናት ይቆያል። ያ ማለት ሮናልድ አራሆ ክለቡን መልቀቅ ከፈለገና ፈላጊ ክለብ 65 ሚሊዮን ሮ ከከፈለ ባርሴሎና ተጫዋቹን ለማጣት ይገደዳል። እንደሚታወቀው ሁለት አይነት ዝውውር ነው ያለው። አንደኛው የመልቀቂያ ሂሳብ ያላቸው ተጫዋቾች አሉ፣ ሁለተኛ ደግሞ የሌላቸው አሉ። የመልቀቂያ ሂሳብ ካላቸው ለእናት ክለብ በጣም አደገኛ ነው። ምክንያቱም ተጫዋቾቻቸውን ሊያጡ ይችላሉ በዛ ውል ማፍረሻ ምክንያት። ነገር ግን ውል ማፍረሻ ከሌላቸውም ክለቡ ተጫዋቹን የማቆየት ሙሉ መብት ይኖረዋል። ለማንኛውም እነዴኮ አንለቀውም ብለዋል። ግን ከጁላይ አንድ ጀምሮ ለ15 ቀን የሚቆይ የውል ማፍረሻ ተቀምጦበታል። ቦሩሲያ ዶርትመንድን ደግሞ እንመልከት። ቦሩሲያ ዶርትመንድ የክለቦች ዓለም ዋንጫ በኋላም ለአሰልጣኝ ኒኮኮቫች አዲሱን ለመስጠት ያስበዋል። አሰልጣኙ በክለቡ የአንድ ዓመት ውል ቢኖራቸውም በክለቡ ያስመዘገቡት ጥሩ ውጤት አዲስ ኮንትራት ሊያሰጣቸው መሆኑ ተነግሯል። አሰልጣኝ ኒኮኮቫች አስራ አንደኛ ደረጃ ላይ የነበረውን ዶርትመንድን በአመቱ አጋማሽ ተረክበው አራተኛ ደረጃ አስቀምጠው ወደ አውሮፓ ሻምፒዮንስ ሊግ መልሰውታል። በጣም ያልተጠበቀ ነው። በነገራችን ላይ እኔ በግሌ በራሱ አልጠበቅኩትም ነበረ። ዶርትመንድ ዘንድሮ የአውሮፓን ሻምፒዮንስ ሊግ ትኬትን ይቆርጣል የሚለው በጣም ርቆ፣ በጣም ደካማ ቡድን ነበረ። ግን እሳቸው ወደ አውሮፓ መድረክ እንዲመለስ አድርገውታል። በዚህም ኮንትራት ይሰጣቸዋል ተብሏል። በነገራችን ላይ በዓለም ክለቦች ዋንጫም በሩሲያ ዶርትመንድም አንደኛ ሆኖ ምድቡን እንዲያልፍ ማድረጋቸው እንደዚሁ የሚዘነጋ አይደለም። የጀርመን ቡንደስሊጋ የ ሁለት ሺህ ሀያ አምስት ሀያ ስድስት የውድድር ዓመት የመጀመሪያ ጨዋታ ባየር ሞኒክን ከአሬቢ ሌብዥንግ ያገናኛል። ይህ በሩመር የወጣው መረጃ ግን ከታማኝ ምንጮቻችን ያረጋገጥነው ነው። ሙሉ የጀርመን ቡንደስሊጋ ፕሮግራም እጃችን ላይ እንደደረሰ እናጋራችኋለን። ግን ባየር ሞኒክ ከአረቢ ሌብዥንግ ጨዋታም የመጀመሪያ የመክፈቻ ጨዋታ እንደሚሆን መቶ ፐርሰንት ተረጋግጧል። ይህንን ከታማኝ ምንጭ ስላረጋገጠን በቀጣይ መረጃችንም ተጨማሪ መረጆችን በጉዳዩ ላይ ይዘንላችሁ እንደምንመጣ ቃል ገባን። ተወዳጁ የእንግሊሽ ፕሪሚየር ሊግ እስከዚህ ሰዓት ድረስ አራት መቶ ሚሊየን ሮ ለተጫዋቾች አጠቃላይ ወጪ አድርጓል። ፕሪሚየር ሊጉ እንዳጠቃላይ ሀያውም ክለቦች ብታምኑም ባታምኑም በአውሮፓ አምስቱ ታላላቅ ሊጎች ብቻ አይደለም እንደ አጠቃላይ በትልልቅ በሚባሉ ሊጎች አስሩም ሊጎች ብንመለከት መቶ ሚሊየን ሮ እንኳን ያወጣ ሊግ የለም። ፕሪሚየር ሊጉ ጥንካሬ አለው ሲባል በእንደዚህ አይነት መልኩ ቡድኖች ራሳቸውን የማጠናከር አቅም ያላቸው የፋይናንስ አቅማቸው ይታወቃል። አይደለም ሻምፒዮኑ ሊቨርፑል ወራጁ ሳውዛምተን እንኳን ያለው አቅም ይታወቃል። በተለይም ከቴሌቪዥን መብት እንዲሁም ከአጠቃላይ ከውድድር አመቱ የተሰጣቸውን ገንዘብ ብናይ እንኳን ከላሊጋውም ከሌሎቹም ሊጎች ገንዘባቸው ከፍ ያለ ነውና እና የእንግሊሽ ፕሪሚየር ሊግ እስካሁን አራት መቶ ሚሊዮን ዩሮ አጠቃላይ ለተጫዋቾች ወጪ ያደርጓል። ኤቨርተን ራሳቸውን በማጠናከር ሂደት ላይ ናቸው። የቪላሪያኑን ቴርኖ ባሪን ወደ ቡድናቸው ለማምጣት ሰፊ እንቅስቃሴን እያደረጉ ይገኛሉ። እንደ ዘ አትሌቲክም ዘገባ ከሆነ ከጫፍ ደርሷል። ዝውውሩ የተጫዋቹ የውል ማፍረሻ እስከ 40 ሚሊየን ዩሮ ነበረ። ነገር ግን በ25 ሚሊየን ዩሮ ዝውውሩን ለመጨረስ ነው ኤቨርተኖች ከጫፍ የደረሱት። በቀጣይ ቀናትም ድርድሩ የመጨረሻው ስራ ይሰራል ተብሎ ይታሰባል፣ በኤቨርተንና በቪላሪያል መካከል። ኤቨርተንም ሌላው ከፕሪሜር ሊክ ክለብ ራሱን እያጠናከረ የሚገኘው ነው። ኒካስል ዩናይትድ ለአንቶኒ ኢላንጋ የዝውውር ጥያቄ ሰሞኑን አቅርቦ፣ ወደ 45 ሚሊዮን ፓውንድ አካባቢ በኖቲንግሃም ፎረስት ውድቅ እንደተደረገበት ይታወቃል። ታዲያ ካስል ዩናይትዶች ጆዋን ባካዮ ኮንና ከሬሚ አዴሚን ሁኔታ መከታተል ጀምሯል። ከሬሚ አዴሚ ዘንድሮ በቡንደስ ሊጋው ከ11ኛ አራተኛ በጨረሰው በሩሲያ ዶርትመንድ ውስጥ የቡድኑ በጣም ቁልፍ ተጫዋች ነበረ። ቲምቶክ እንዳስነበበው ከሆነ ቀጣይ ዓመት ኤዲሃው ራሳቸውን ለማጠናከር በተለይም በአውሮፓ ሻምፒዮንስ ሊግ ቡድናቸውን ለማጠናከር ተጫዋቾችን እየተመለከቱ ነው። የአንቶኒ ላንጋ ጉዳይ አሁንም ጥረት ያደርጋሉ ተብሏል። ግን ካልተሳካ ወደ ኋነ ባካዮ ኮንና ወደ ካሪም አዴሚ ዝውር በይፋ እንደሚቀላቀሉ ነው። ዘ አትሌቲክም ይፋ ያደረገው ቶትንሃም በዚህ ክረምት ለተጫዋቾች አጠቃላይ እስከ 250 ሚሊዮን ዩሮ ወጪ ሊያደርግ ይችላል ተብሏል። ዘንድሮ እጅግ በጣም አስቸጋሪ ውድድር ዓመት ካሳለፉ ክለቦች ውስጥ አንደኛው ቶትንሃም ነው። ከወረደው ክለብ ቀጥሎ ያለውን ደረጃ ይዞ ያጠናቀቀው ቶትንሃም ነው። 16ተኛ ያለው ወርዷል፣ 18ተኛ ያለው ክለብ ወርዷል። 17ተኛ ሆኖ ነው የተረፈው ቶትንሃም ቶትናም ታዲያ በቀጣይ ውድድር ዓመት በቶማስ ፍራንክ ስር አዲስ ቡድን በመገንባት ሂደት ላይ 250 ሚሊዮን ዩሮ ወጪ ሊያደርጉ እንደሚችሉ ነው ይፋ እየተደረገው። በዚህ መሰረት ቶትናሞች የትኞቹ ተጫዋቾች ያመጣሉ የሚለውን ደግሞም ተከታትለ እንደዚሁ የምናጋራችሁ ይሆናል። ብራዚል የግብ ጠባቂ ኤደርሰን በዚህ ክረምት የዝውውር መስኮት ከሲቲ እንደማይለቅ ይፋ እኔ ማይሰር ሲቲ ቆያለሁ፣ የሚወጡ መረጃዎች ሁሉ ሐሰተኛ ናቸው ሲል ኤደርሰን ሞራይስ አረጋግጧል። ተጫዋቹ አክሎም በቀጣይ በፕሪሚየር ሊግ እና ሻምፒዮንስ ሊግ ዋንጫዎችን ከሲቲ ጋር ማሳካት እፈልጋለሁ ብሏል። በዚህም በምንም አይነት ሁኔታ ሲቲን በዚህ ክረምት የመልቀቅ ዕቅድ የለኝም ብለዋል። አሰልጣኝ ፔፕ ጋርዲዮላም በሰጡት አስተያየት ስለ ኤደርሰን ቆይታ አላውቅም፣ ነገር ግን አሁንም አብሮን በመሆኑ እጅግ በጣም ደስተኛ ነኝ ብለዋል። እሱም ቆይታውን አረጋግጧል። በእርግጥ በዚህ ክረምት ላይ ሲቲ እስካሁን አዲስ ግብ ጠባቂ ጋር ስሙ ቢያያዝም እስካሁን እንዳላስፈረመ ይታወቃል። አርጀንቲናዊ የማይሰር ሲቲ የመሃል ሜዳ ተጫዋች ክላውዲዮ ኤች ቬሪ ያጋጠመው ጉዳት ከባድ መሆኑ ተረጋግጧል። በጣም አሳዛኝ መረጃ ነው። በዚህ ሳምንት አስደናቂ ቅጣት ምት ግብ አስመልክቶን በርካቶች አድንቀውት ነው። ፔፕ ጋርዲዮላ በራሳቸውም ይሄ በደንብ በረጅም ጊዜ ልምምድ የሰራበት ግብ ነው ብለው ነበረ። ተጫዋቹ በጉዳት ምክንያት ከቀሪው የዓለም ክለቦች ዋንጫ ውድድር ውጭ መሆኑን አሰልጣኙ አረጋግጠዋል። ክላውዲ ኤችቬሬ ማይስተር ሲቲ አላይን 6 ለዜሮ ባሸነፈበት ጨዋታ ነበረ ጉዳት ያስተናገደው። ማይስተር ሲቲ በተጨማሪ በተጨማሪም ሪኮሊዩስን በቅጣት ምክንያት በቀጣይ ሁለት ጨዋታ እንደማያገኝ ይታወቃል። የጆሴፍ ፔፕ ጋርዲዮላ ቡድን ግን ከምንም በላይ ኢሽቬሬን መች ያገኘዋል የሚለው በትልቁ የሚጠበቅ ነው፣ የሚሆነው የሪኮ ሊዊስ የሁለት ጨዋታ ቅጣት ብቻ ስለሆነ ማለት ነው። ኢችቤሪ ግን ከዓለም ክለቦች ዋንጫም ውድድር ውጪ መሆኑ አሰልጣኝ ፔፕ ጋርዲዮል አረጋግጠዋል። ዘንድሮ በቼልሲ ቤት ክስተት የሆነ ሰው አለ። እሱም ኤንዞ ፈርናንዴዝ ነው። የዚህ ተጫዋች አጀማመር በጣም የተለያየ ነው። አጀማመሩን አሁን ያለበት አጀማመሩ የሮሚዮ ላቪያ ተጠባባቂ ሆኖ ነበር የጀመረው። በእሳቸው ፍልስፍና እንጂ በብቃት ጉዳይ አልነበረም። እሳቸውም በእርግጥ ተጠባባቂ ያደረጉት እሳቸው ቡድኔ በጣም ጥንካሬ የሚኖረው ላቪያን ከካይሴዶ ሳጣምር ነው ብለው አመቱን በሁለቱ ነበር የጀመሩት። ይዞ ፈርናንዴዝ እንደውም በዛ ነው ካስታወሳችሁ፣ በጥር የዝውውር መስኮት ላይ ሪያል ማድሪድን ሊቀላቀል ይችላል የመጫወቻ ጊዜ ማጣቱን ተከትሎ ሲባል ነበረ። በኋላም ላይ ግን የሮሚዮ ላቪያም ተደጋጋሚ ጉዳት ይሄን ተጫዋች ወደ ቋሚነት አምጥቶት አመቱ ውስጥ በጣም አስደናቂ ውድድር በአመቱ ውስጥ አስደናቂ ጊዜን እንዲያሳልፍ አደረገው። በዚህም በአጠቃላይ በውድድር አመቱ ሀያ አምስት ጎሎች ላይም በቀጥታ ተሳትፏል በቼልሲ መለያ። ይህ እጅግ በጣም አስገራሚ የሚባል ብቃት ነው፣ በተለይም አንድ ለአማካኝ ስፍራ ተጫዋች። በቀጣይ ውድድር አመትም የቡድን የቁልፍ ተጫዋች ሆኖ ይቀጥላል ብለዋል ኤንዞ ማሬስካ። ሊቨርፑል በይፋ ተጫዋች አስፈርሟል ሲጠበቅ ነበረ። መቼ ነው ይፋ የሚደረገው? በሚል የመርሳይዱ ክለብ ሊቨርፑል የበርንማውዙን የግራ መስመር ተከላካይ ሜሎሽ ኬርኪዝን በአምስት ዓመቱ ለማስፈረማቸውን አሁን ከደቂቃዎች በፊት ይፋ አድርገዋል። የአንድ ዓመቱ ተጫዋች ሜሎሽ ኬርኪዝ በ40 ሚሊዮን ፓውንድ የዝውውር ሂሳብ ወጥቶበት ነው ሊቨርፑልን የተቀላቀለው። ሜሎሽ ኬርኪዝ በበርነማውስ ቤት ጥሩ ጊዜ እና አሳልፏል። 38ቱን የሊግ ጨዋታ በቋሚነት ነው የጀመረው። በተጨማሪም በሊጉ ሁለት ግቦችን አስቆጥሮ አምስት ለገብ የሚሆነ ኳሶችን አመሸተው መቀበሉ ጥሩ አመተን ማሳለፉን ማሳያ ነው። ሊቨርፑል በዝውውር መስኮቱ ከዤሬ ፍሪፖንግና ፍሎሪያን ቬርዝ ቀጥሎ ሶስተኛው ፈራሚውን ይፋ አድርጓል። በእርግጥ ይ ዝውውር የተጠናቀቀው ከትላንት በስቲያ ነበር። የተወሰኑ የወረቀት ስራዎች ይቀሩታል ብለናችሁ ነበር። እሱም ተጠናቆ ሜኖሽ ኬርኪስ አዲሱ የሊቨርፑል ተጫዋች በመሆን በዛሬ ዕለት ይፋ ተደርጓል ማለት ነው። ሜሎሽ ኬርኪዝ ከፊርማውን በኋላ ሐሳቡን አጋርቷል። ለእንግሊዝ ትልቁ ክለብ መጮት መታደል ጭምር ነው ብሏል። ሃንጋራዊ የግራ መስመር ተጫዋች ሜሎሽ ኬርኪዝ ወደ ሊቨርፑል መምጣቱ መታደል ሲል ገልጾታል። በጣም ደስ ብሎኛል፣ ይህ ለእኔ ክብር ነው ያለው ሜሎሽ ኬርኪዝ ከዓለም ምርጥ ክለቦች አንዱና ለእንግሊዝ ትልቁ ክለብ መጮት መታደል ብሎታል። አክሎም ከረፍት ተመልሼ ቡድኑን እስከምቀላቀልና የቅድመ ውድድር ዝግጅት እስክጀምር ድረስ እጅግ በጣም ጓጉቻ ያለው ሲል ተደምጧል። ያው ሊቨርፑል ቤት ይሄ እንደ ሰበር ዜና የሚነገር ዜና አይደለም። ኦልሞስት ይፋ ማድረግ ብቻ እንደቀረውም ደጋግመን ነግረናችሁ ነበረ። በዛሬው ዕለት ክለባችሁ እንግዲህ ሊቨርፑል የሜሎሽ ኬርኪዝንም ዝውውር ይፋ አድርጎታል። ክለባችሁ በወቅታዊ እንቅስቃሴ ግን ሊቨርፑላውያን፣ ያውም ቡድናችሁ ዋንጫ ባነሳበት ማግስት እንደዚህ አይነት ክረምት ማሳለፉን እንዴት አገኛችሁት? በተለይም ከአምናው ሲነጻጸር መቶ ፐርሰንት ዘንድሮ ፍጹም የተለየው ሊቨርፑል ነው። አምና አንድም ተጫዋች አላስፈርምም። እንደውም መጨረሻ ላይ ማማርዳሽ ቬሊን እዛው ወሰጥተውም፣ ከዛ የመጨረሻ ሰዓት ላይ የፍሬድሪኮ ኬዛን ዝውውር ጨረሰም። ግን ፍሬድሪኮ ኬዛ በሊቨርፑል ቤት ይህ ነው የሚባል አስተዋጽኦ ያልነበረው ተጫዋች እንደነበረ ይታውሳል። ስለዚህ የዘንድሮን ክረምት እንዴት አገኛችሁት ሊቨርፑላውያን? አጋሩን የመርሳይዱ ክለብ ሊቨርፑል በክረምት መጀመሪያ ውይይት ካደረገባቸው ነገሮች አንዱ የማል ተከላካይ ቦታው እንደነበረ ተነግሯል። ሊቨርፑል ለውይይት ያስቀመጠው ኢብራሂም ኮናቴ ኮንትራት ማራዘም ሁኔታን እልባት አለማግኘቱ እንደሆነ ተገልጿል። ሊቨርፑል አሌክሳንደር አርኖልድ ላይ ያጋጠማቸው ነገር በኢብራሂም ኮናቴ ላይ እንዳይደገም አሁን ስጋት ገብቷቸዋል የተባለው የመጨረሻ ዓመቱ ላይ የሚገኘው ኢብራሂም ኮናቴ በ2026 ውሉ የሚጠናቀቅ ሲሆን በዚህ ክረምት እልባት አልሰጡትም ማለት ውድ ቤተሰቦቻችን፣ የክረምት የዝውውር መስኮት ከተዘጋ ሊቨርፑል ኦልሞስት በነጻ እንደሚያጠው ያረጋግጣል ማለት ነው። ምክንያቱም በቦስማን ሕግ መሰረት አንድ ዓመት ኮንትራቱ ላይ የቀረው ተጫዋች ከፈለገው ክለብ ጋር ከጥር ጀምሮ መደራደር ይችላል። በዚህ ምክንያት ለሊቨርፑል ስጋት ነው። በዛ ላይ የፍለረንቲኖ ፔሬዝ ሪያል ማሪድ አንድ የለመደው ነገር አለ። ከየትኛውም የአውሮፓ ትልቅ ክለብ ይሁን ትንሽ ክለብ ተጫዋች በነጻ ማስፈረም ይህን ደጋግመው አድርገው አሳይተውናል። ሊቨርፑሎች አሁን ስጋት ላይ ናቸው። ውይይቶች እየተደረጉ ነው፣ እልባት ለመስጠት ካልፈረመ ያለምንም ጥርጥር ለገበያ አቅርበው እንደሚሸጡት ይጠበቃል። ኒካስል ዩናይትድ በሊቨርፑል የሚፈለገው ኢሳክ ላይ አሁንም ውሳኔያቸው ግልጽ ነው ብሏለ ዴቪድ ኦርኔስቴ። አሁንም ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። በሩመር ደረጃ መረጆቹ መኖሩን አረጋግጧል። ለ25 ዓመቱ ተጫዋች እስከዚህ ሰዓት ድረስ አንድም ይፋዊ ጥያቄ ከሊቨርፑል እንዳልደረሰው አረጋግጧል ዴቪድ ኦርኔስቴ። በኮንትራቱ ላይ ሶስት ዓመት ይቀረዋል። በኒካስል ዩናይትድ በኒካስል ዩናይትድ በኩል ደግሞ አዲስ የተያዘው እቅድ ጭራሽ ሁኑም ተጫዋቹን ጠቀም ያለ ደሞዝ ሰጥቶ ኮንትራቱንም ማራዘም ጭምር ነው። እስከዚህ ሰዓት ድረስ ታዲያ በኒካስል ዩናይትድ ቤት እንደማይለቅና ከየትኛውም ክለብ ጥያቄ እንዳልቀረበለት ያረጋገጠው ዴቪድ ኦርኔስቴ በቀጣይም የውድድር ዓመት በኒካስል ዩናይትድ የመቀየት እድሉ ሰፊ ነው ብሏል። ያ ማለት ግን ሊቨርፑል በመሃል የሚያቀርበው የዝውውር ጥያቄ ካለ ነገሮችን ሊቀይራቸው ይችላል። እስከዚህ ሰዓት ድረስ ግን ሊቨርፑል ከፍላጎት የዘለለ ነገር የለውም ለኢሳክም ከሊቨርፑል ውጪም አንድም ሌላም ክለብ በተጨማሪም ጥያቄ እስካሁን በይፋ አላቀረቡም። በአሁኑ ጊዜ ሊቨርፑል ድርድር እያደረገ የሚገኘው ደግሞ ከአርኔ ስሎትም ጋር ጭምር ነው። ኮንትራታቸውን ማራዘም ይፈልጋሉ። ከጥቂት ወራት በፊት ስሎትን እንግዲህ ጋዜጠኞች ጠይቋቸው ነበረ። በክለቡ በጣም ደስተኛ መሆናቸውን በዚህ ክለብ ውስጥም ትልቅ ታሪክ ጽፈው ማለፍ እንደሚፈልጉና ከቡድኑ ጋር ረጅም ጊዜ መቆየት እንደሚፈልጉ ተናግረው ነበር። አሁን ለሊቨርፑል ኮንትራታቸውን የማራዘምም ፍላጎት እንዳለው ሊዩስ ስቴል አስነብበዋል። ቨርትስ ወደ ሊቨርፑል ስላደረገው ዝውውር ዣቪ አሎንሶን አማክሮ እንደነበረ ተናግሯል። ዣቪ አሎንሶ ሊቨርፑልን ሲቀላቀል 22 ዓመቱ ነበር። እኔም ሊቨርፑልን ስቀላቀል 22 ዓመቴ ነው። እናም ይህ ነገር እጅግ በጣም ጥሩ መሆኑን ነግሮኛል ብሏል። ፍሎሪያን ቬርስ በነገራችን ላይ ወደ ሊቨርፑል ፍሎሪያን ቬርስ ሲመጣ እሱ ደግሞ ወደ ሪያል ማድሪድ ነው ይሄደው፣ ዣቪ አሎንሶ እና ምናልባት ዣቪ አሎንሶን ተከትሎ ወደ ሪያል ማድሪድም ይሄዳል የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። ነገር ግን ተጫዋቹ ዣቪ አሎንሶ ወዳደገበት ክለብ ሊቨርፑል መጥቷል። ዣቪ አሎንሶም እጅግ በጣም ደስተኛ ነው ሊቨርፑልን በመቀላቀሌ ብለዋል። የአንድ ዓመቱ ግብ ጠባቂ ሃርቪ ዴቪስ ከሊቨርፑል ጋር የሚያቆየውን የረጅም ጊዜ ኮንትራት ተፈራርሞ በውሰቱ የእንግሊዝ ሊግ አንድ ክለብ ክራውሌን መቀላቀሉ በዛሬው ዕለት ይፋ ተደርጓል። ሊቨርፑል ያው ተጫዋቹን በነፃ ላለማጣት የረጅም ጊዜ ኮንትራት ካስፈረመው በኋላ ነው ወደ ሊግ አንድ ክለብ በውሰት እንዲያመራ ያደረገው። ለአርሰናል ይህ ሁለት ቀን ልዩ ነበር ማለት ይቻላል። ዙቤሜንዲ፣ ኖርጋርድ፣ ኬፓ አርዚባላጋ ጋር ዝውውር የጨረሰበት ነበረ። ሶስት ዝውውሮችን አጠናቋል። በነገራችን ላይ ኬፓ አርዚባላጋ የህክምና ምርመራውን በተሳካ ሁኔታ አጠናቋል። የሊቨርፑል ሳምንት ነበረ ማለት ይቻላል። ከዛ በተጨማሪ ደግሞ የኋላ ተከላካዩን ስኬሊን ማይሌው ሊዊስ ስኬሊን ኮንትራት አራዝሟል። የ18 ዓመቱን ታዳጊ ተጫዋች እስከ 2030 የሚያቆይ ኮንትራት አራዝሟል። ለሊቨርፑል ይህ እጅግ በጣም ጥሩ የሚባል ሳምንት ነው። በማለዳው መረጃችን ይህን ጉዳይ በሰፋት አንስተናል። አርሰናል የኖር ጋርድን ዝውውር ግን በዚህ ሳምንት ይፋ ያደርጋል ተብሎ ይጠበቃል። ቀጥሎ የሚጠበቀው እሱ ነው። ሁሉ ነገር ተጠናቋል። የህክምና ምርመራ ቀጥሮ ማስያዝ ብቻ ነው የቀራቸው። ኖር ጋርድ ከአርሰናል በተጨማሪም በቼልሲ እይታ ውስጥ ነበረ። ምናልባት አንድ ጥያቄ አሁንም እየተነሳ ነው ሰላሳ አንድ ዓመት የሞላው ተጫዋች አርሰናል እንዴት በሚል ነው ሁለት የሚነሱ ትልልቅ ምክንያቶች አሉ አንደኛ የቶማስ ፓርቲ ተተኪ ለማድረግ ነው ጆርጊኒዮም ለቆባቸዋል ሁለተኛ ነገር በትንሽ ገንዘብ ነው ወደ አስር ሚሊየን ፓውንድ አካባቢ የሚጠጋ ሂሳብ ነው የሚከፍሉትና በጣም ትንሽ የሚባል ገንዘብ ነው በፕሪሚየር ሊጉ እጅግ በጣም ልምድ ያለው ተጫዋች ነው በዛ ላይ ደግሞ በመሃል ሜዳ ክፍል ላይ ምናልባት ይህ ዕድሜ ከአርሰናል ፖሊሲ አንጻር የተጋነነ ነው እንጂ አንድ ተጫዋች እስከ አርባ ዓመቱ መጫወት እንደሚችል ሮናልዶ በቂ ማሳያ ነው። ሜሲ አሁንም 38 ዓመቱ በምን አይነት መንገድ እየተጫወተ እንደሆነ እናውቃለን። ዝላታን እስከ አርባ ዓመቱ ተጫውተዋል። በእርግጥ ኤክሰፕሽናሎች ቢኖሩትም ግን 31 ዓመት አንድ ተጫዋች አብቅቶለታል የሚባል እድሜ አይደለም። በጥቂቱ ሉካ ሞድሪችን መመልከት ትችላላችሁ። አሁን በኤሲ ሚላን ቤት ሊፈርም ነው ከሪያል ማድሪድ በኋላና ኖርጋርድ በራሱ በጣም ልምድ ስላለው በፕሪሚየር ሊጉ ያንን ለመጠቀም ነው ሁለተኛ ነገር ደግሞ ሂሳቡ ዝቅተኛ ነው። በዚህ ሻት አማካይ ለመምጣት እጅግ በጣም ውድ ነው። የዙ ቤቤ እንዲዝውውር ራሱ ከ65 ሚሊዮን ፓውንድ በላይ እንደፈጀ ይታወቃል። የአርሰናል ሰው በተለይም አንድሪያ ቤርታ ወደ ቡድኑ ከመጡ በኋላም ከሜት አልተረፉም ነበር። እሳቸው ምልክ እንደ ማይክል አርቴታ በኋላም ግን አሁን ድምፆች ዝም ያሉ ይመስላል፣ እሳቸው ላይ በተለይም ከአርሰናል ደጋፊዎች ዘንድ የዙቤቤንዲን ጨረሱ፣ ኬፓር አርዚ ባላጋን አሁን ኖር ጋርድን ጨረሱ። አሁን ከሳቸው የሚጠበቀው የቅንጦት ሳይሆን አንድ አስገዳጅ ዝውውር አለባቸው፣ አጥቂ ዘጠኝ ቁጥር። ምናልባት የአርሰናል ደጋፊዎች ብዙ ሰርፕራይዝ ያልሆኑት በዙቤቤንዲም በአርዚ ባላጋን በኖር ጋርድም ዝውውር ሰርፕራይዝ ያልሆኑት አጥቂ እየጠበቁ ስለሆነም ሊሆን ይችላል። በአርሰናል ቤት የአጥቂ ጥበቃ ከአመት በላይ እየፈጀ ስለሆነ ሼሽኮ የሚሆን ጌኬሬስክ የሚሆን ኢሳክ፣ አርሰናላውያን አንድ በጣም ተፈጥሯዊ አጥቂ ይፈልጋሉ። ቀጥሎ የሚጠበቀባቸው እሱ ነው። ሌላ ግን እንደ ሮድሪጎ ጎኤዝም ይሁን ሌሎች ተጫዋቾች በክንፍ አጥቂ ላይ ማምጣት ይፈልጋሉ። ይሄኛው በቀጣይ በአርሰናል ቤት በትልቁ የሚጠበቀው ጉዳይ ነው። አርሰናልና አጥቂን ካነሳን፣ እቺም ቀን በአርሰናል ቤት የምትረሳ አይደለችም። በዚህ ቀን 2012 ላይ አርሰናል እንደ ኦሊቬ ዥሮ ያለን አጥቂ ከሞንትሬ ያስፈረመበት ቀን ነበረ። ወደ 253 ጨዋታ፣ 105 ግቦች፣ ስድስት ዋንጮችን፣ አንድ በጣም አስደናቂ የስኮርፒዮን ግብ ክሪስታል ፓላስ ላይ አስመልክቶን መነጋገሪያ የነበረች ግብ ነበረች። ከአሌክሲስ ሳንቼስ የተሻገረችለት ኳስ ነበረች። ብዙ አርሰናላንችን ኳስ ያስታውሱታል ብዬ አስባለሁ። ከዛ ላይ ቼልሲም ተጫውቷል። አሁን በሎስ አንጀለስ ይገኛል። ይህንንም ተጫዋች በዚህ ቀን ነበር ያስፈረሙትና እቺ አካባቢ ለአርሰናል ያው የተለየ ወቅት እንደሆነ ቀደም ባለው መረጃችንም እንደዚሁ በአርሰናል የመረጃ ክፍለ ጊዜ አድርሰናችሁ ነበር። ኢንተር ሚላኖች ለራስመስ ሆይሉንድ ማንቸስተር ዩናይትድን ደጋግመው አናግረዋል። ካናገሩበት ሁኔታ ውስጥ አንደኛው ተጫዋቹን በውሰት መውሰድ፣ ተጫዋቹን አብዛኛውን የደሞዝ ክፍያ ዩናይትድ እንዲሸፍን ማድረግን ጨምሮ በርካታ ድርድሮች ተካሂደዋል። ሌላ ካቀረቡት ነገር ውስጥ አንደኛው ሆይሉንድን ከወሰዱ በኋላ ሜሄዲ ታሬሚንም በማንቸስተር ዩናይትድ በኩል ገንዘብ ጨምረው ማለት ነው። ሜሄዲ ታሬሚ ሲደመር ገንዘብ ሆይሉንድን ለመውሰድ ለዩናይትድ አቅርበው ነበር። ዩናይትድ ወዲያው ነው ውድቅ ያደረገው የሜሄዲ ታሬሚን እና ገንዘብ ሲደመር ሆይሉንድን መስጠት። ከዛ ይልቅ ዩናይትድ ከሜሄዲ ታሬሚ ይልቅ ሆይሉንድን ብቁ ማድረግ ላይ መስራትን መርጠዋል የተባለውና ከኢንተር ሚላን ጋር የሚደረገው ድርድር አሁንም ቀጥሏል። ዩናይትድ የተጫዋች ቅያሬ ሳይሆን ከሆይሉንድ ቀጥታ ገንዘብ ብቻ ነው የሚፈልገው። በዛም የዘጠኝ ቁጥር አጥቂ ማምጣት ይፈልጋል። ካልተሳካ ፕላን ቢ ሆይሉንድን ብቁ ማድረግ። በእርግጥ ሆይሉንድም እኔ ምናልባት ለዩናይትድ ደጋፊዎች ግን አንድ ጥያቄ በዚሁ አንስቼ ልለፍ። ሆይሉንድ ብቻ የሚተሽ ተጫዋች ነው ወይ? ዩናይትድ ቤት ዩናይትድ በራሱ ለሆይሉንድ ኳስ እያቀበሉ ግብ የሚሆን እድሎችን የሚፈጥሩለት አጋጣሚስ ነበረ ወይ? ሆይሉንድን ከግብ ጠባቂ ጋር ያገናኙ ኳሶችስ ምን ያህል ነበሩ? ሆይሉንድ ምን ያህል ኳስ ሳመከነ የሚለውን ከተመለከታችሁ የዩናይትድን ጨዋታ ትመለከታላቸው ዩናይትድ ደጋፊዎች በሚል ምናልባት ሆይሉ በዚህን ያክል ደረጃስ መወቀሱ ተገቢ ነው ወይ ብላችሁ ታምናላችሁ? የግል መልካታችሁን ግን አጋሩን። ኒካስል ዩናይትድ ማርከስ ራሽፎርድን ሁኔታ መመልከት ጀምሯል። ምክንያቱ ደግሞ በክንፍ አጥቂ ተጫዋች ላይ ፍላጎት ስላለው ሌሎችም አማራጮች እያዩ እንደሆነ ነግረናቸዋል። እነ ካሪም አዴሚን ጨምሮ እነ ህዋነ ባካዮኮ የዩናይትዱንም ራሽፈርድን እያዩ ነው። ያው የዩናይትድ ራሽፈርድ ላይ ጠንከር ያለ ስራን ያልሰሩበት ዋነኛ ምክንያት ተጫዋቹ ፍላጎቱ በባርሴሎና መሆኑ ነው። በነገራችን ላይ አንድ ተጨማሪ መረጃ ከራሽፈርድ ጋር ለመጨመር ያክል በባርሴሎና በኩል በውሰት የመውሰድ ፍላጎታቸው አሁን እንደተጠበቀ ነው። ግን ለዩናይትድ ከውሰቱ በላይ ሌላ ስጋት የሆነበት ነገር ባርሴሎና ይህን ተጫዋች ሲወስዱ ዩናይትድ ደግሞ አብዛኛውን ደሞዙን እንዲሸፍንላቸው ይፈልጋሉ። ዩናይትድ ከጀደን ሳንቾ ስተት ከጀደን ሳንቾ አጠቃላይ ዝውውር ብዙ የተማረ ይመስላል። በተለይም ይሄ ትልቅ ደሞዝ እየከፈለ ለሌላ ክለብ ተጫዋችን ከማጫወት ይልቅ ተጫዋችን ቀጥታም ገንዘብም ቀንሶ ቢሆን መሸጥን ይመርጣል። አለበለዚያም በውሰት የሄዱ ተጫዋቾች ካሉ ክለቡ አብዛኛውን የደሞዝ ክፍያ እንዲሸፍን ይፈልጋል። ከባርሴሎና ጋር ምናልባት ይህ ድርድር እንግዲህ ጠንከር ያለ ሂደትን ይፈልጋል፣ በዩናይትድ በኩልና በባርሴሎና በኩል የሚደረገው ድርድር። ራሽፎርድ ልቡ አሁንም ባርሴሎና ነው፣ ደሞዝ የመቀነስን ፍላጎት እንዳለው እንደዚሁ እየተነገረ ይገኛል። ናፖሊዎች ከጄደን ሳንቾ ዝውውር ለጊዜውም ቢሆን ራሳቸውን አግልለዋል። ምክንያቱ የደሞዝ ጉዳይ ነው። አሁን ታዲያ በስፋት ስሙ እየተያዘ የሚገኘው ከፌነር ባቼ እና ከዩቬንቱስ ጋር ነው። ጄደን ሳንቾም በዩቬንቱስ ቤት የቀረበለትን ውል ሊቀበል ይችላል እየተባለ ነው። ማይሰር ዩናይትዶች ደግሞ 25 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋሉ። ዝውሩ የዩቬንቱስ ዋና አስተዳዳሪ ኮሚል በቀጣይ ሳምንት ወደ አውሮፓ ሲመለሱ ድርድር አድርገው ይቋጩታል ተብሎ ይታሰባል ከዩናይተድ ጋር በቀጥታ ዩናይትድ መቶ ፐርሰንት ለመሸጥ ዝግጅ ዝግጁ ነው በ25 ሚሊዮን ፓውንድ። ከዛ ውጭ ግን ዩናይትድ ጀደን ሳንቾንም በውሰት የመስጠት እቅድ የላቸውም ተብሏል። ፌነርባቼ እና ዩቬንቱስ አሁን በዋነኝነት የሳንቾ ፈላጊ ሆነው የቀሩ ክለቦች ናቸው። ናፖሊ በደሞዙ ምክንያት ከዝውውሩ ራሱን ለጊዜውም ቢሆን ገለል አድርጓል። በእንግሊዝ ፕሪሚየር ሊግ እንደ ሙከራና የግብድልን በመፍጠር አንድ ላይ ሁለቱን ቁጥሮች ብናጣምራቸው ብሩኖ ፈርናንዴስ ዘጠና አንድ የግብድል ፈጥሮ ዘጠና ሶስት ሙከራዎችን አድርጓል። በግብድል በመፍጠር ቀዳሚ ነው። በፕሪሚየር ሊጉ ሳላ 88 የግብድሎችን ፈጥሯል፣ ሁለተኛ ላይ እናገኘዋለን። ይሄ ትልልቅ የግብድል ሳይሆን እንዳጠቃላይ የፈጠሯቸው የግብድል ነው። ከዛ 121 ሙከራን አድርጓል። ሳላ ሶስተኛ፣ ፓልመርን እናገኛለን። 87 የግብድል ፈጥሯል፣ 121 ሙከራ አድርጓል። አራተኛ ብሪያን መቤ ሟለም 70 የግብድል ፈጥሯል፣ 79 ሙከራዎችን አድርጓል። ብሪያነ መቤሞ በቀጣይ ውድድር ዓመት ለማንቸስተር ዩናይትድ ምን ያህል ገልጋሎት እንደሚሰጥ ሌላ ማሳያ ነው። አንድ ተጨማሪ ቁጥር እንጨምርላችሁ ስለ ብሪያነ መቤሞ በተጠናቀቀ ውድድር ዓመት በፕሪሚየር ሊጉ አስር ሬቲንግ ያገኙ አራት ተጫዋቾች አሉ። ብሪያነ መቤሞ ከአራቱ ሁለቱ የእሱ ናቸው ሳውዛምተንን ከሜዳቸው ውጭ ኢፕስዊች ታውንን ከሜዳቸው ውጭ ሄደው ሲገጥሙ ብሬንትፎርዶች አስር ነው ሬቲንግ የተሰጠው ይህ በጣም አስደናቂ ነው ፓልመር ከብራይተን ጋር በነበረው ጨዋታ እንደዚሁ አስር ሬቲንግ ተሰጥቶታል በፕሪሚየር ሊጉ የለመደና በፕሪሚየር ሊጉ ሁለት ጊዜ አስር ከአስር ሬቲንግ የተሰጠው ተጫዋች ነው ይህ ተጫዋች ነው በዩናይትድ የሚጠበቀው በነገራችን ላይ ከዚህ ተጫዋች ዝውውር ጋር በተያዘ አሁን ከደቂቃዎች በፊት ፋብሪዚዮ ሮማኖ ነው። ብሪያነ መቤሞ ለብሬንትፎርድ ከዩናይትድ ውጭ ከማንም ጋር ድርድር ማድረግ እንደማይፈልግ ነግሯቸዋል። ፋብሪዚዮ ሮማኖም የመጨረሻ ስራዎች እየተሰሩ ይገኛሉ። ምናልባትም ዛሬ ሰበር መረጃ ሊኖረን ይችላል ብሏል። እኛም እየተጠባበቀን እንገኛለን ለዩናይትድ ደጋፊዎች መረጃውን ለማብሰር እጃችን ላይ እንደደረሰ መረጃውም በዜና ክፍለ ጊዜያችን አሊያም በጽሁፍ በዩቲዩብ ገጻችን ላይ እንደዚሁም እናጋራችኋለን። ፋብሪዞ ሮማኖ ግን ለዩናይትድ ያን የጊዜ ጉዳይ ብቻ ብሏል። ልክ የሜሎሽ ኬርኪ ዝውውር እንደዘገየው አይነት መዘግየት ካልሆነ በስተቀር ሚቀር አይነት ዝውውር አይደለም ብለዋል። ኤሜሊያኖ ማርቲኔዝ አሁንም ዩናይትድን እየጠበቀ ነው ብሏል። ዴቪድ ኦርኔስቲም ዘ አትሌቲክም እንዳስነበበው ከሆነ ተጫዋቹ አሁንም ዩናይትድን እየጠበቀ ነው ብሏል። ዩናይትድ ደግሞ ያለ ኦናና ሽያጭ ይሄን ተጫዋች ለማምጣት ገንዘብ ወጪ ማድረግ አይፈልግም። ይህ በግልጽ የተቀመጠ ጉዳይ ነው። ዩናይትድ ሁለቱንም በአንድ ላይ መያዝ አይፈልግም። ኤሜሊያኖ ማርቲኔዝ ደግሞ ከዩናይትድ ውጭ ወደ ውጭ እያለ ይገኛል። አሁንም ዩናይትድን እየጠበቀ ይገኛል። ትንሽ ለዩናይትድ አስቸጋሪ ይመስላል። በነገራችን ላይ አንድ ዓመት በፊት አነጋግረውታል፣ በጥር አነጋግረውታል ኤሜንያኖ ማርቲኔስን። አሁን በክረምት ላይ እሱ ራሱ ይሁንታ ሰጥቶ መጥቷል። ያውም ያለ አውሮፓ ሻምፒዮንስ ሊግ፣ ያለ የትኛውም የአውሮፓ መድረክ ተሳትፎ ለዩናይትድ ብቻ መጫወት ነው የምፈልገው ብሏል። ዩናይትድ ይህን ጉዳይ እንዴት እልባት ይሰጧል የሚለው የሚጠበቅ ነው የሚሆነው። እስከ 29 በአስቶን ቪላ ኮንትራት አለ። ባለፈው ክረምትን የፈረመው ኤሜንያኖ ማርቲኔዝ የዩናይትድ ያለ እያለ ነው፣ ዩናይትድ ደግሞ የኦናና ገዢ ያለ እያለ ነው። ለማንኛውም እንግዲህ የክረምት የዝውውር መስኮት ገና አንደኛ ሳምንቱ ላይ ነው። አዲስ ነገር ሊኖር ይችላል ተብሎ ይጠበቃል። ሁልጊዜ የዩናይትድን መለያ በለበስኩ ቁጥር ኩራት ይሰማኛል። በተለይም ዩናይትድን መለያ ለብሼ ወደ ኦልድ ትራፎርድ እየተራመድኩ በገባው ቁጥር የዚህ ክለብ አንድ አካል መሆኔን ሳስብ እጅግ በጣም ኩራት ይሰማኛል ብለዋል። ማንቸስተር ዩናይትድ ልክ በዛሬዋ ቀን ከ11 ዓመት በፊት ነበረ አንድሬ ሄራናና ያስፈረመው አሁን እንኳን በቦካ ጁኒየርስ የቀይ ካርድ ሰለባ ሆኗል። ከዳኛው ጋር በገባው ሰጥ አገባ ምክንያት በዓለም ክለቦች ዋንጫ እየተሳተፈ ነው። በዩናይትድ ውስጥ በተለይም የጆዜ ሞሪኒዮን ታክቲክ መሬት ላይ እንደወረደ ፈጻሚ ተጫዋች እሱ ነበረ። ምናልባት ዩናይትድ ከቼልሲ ኤዲን ሀዛርድን ያዛሉት ዘጠና ደቂቃ ሙሉ ይዞ አሳያቸው። በተለይም የተሰጠውን ታክቲክ በመወጣት ረገድ የሚረሳ አይነት ተጫዋች አይደለም። እንደውም ዩናይትድ ተጫዋቾች ሲለቅ በርካታ ዩናይትድውያን በወቅቱ ተበሳጅተው እንደነበረ ይታወቃል። በዩናይትድ ቤት የነበረኝ ጊዜ ተደስቼበት ነበር ያለፈው፣ ለክለቡ ያለኝን ትልቅ ምስጋና ማቅረብ እፈልጋለሁ ብሏል። በማንቸስተር ዩናይትድ ቤት ተጫዋችነቱን ያበቃው ክርስቲያን ኤሪክሰን ከክለቡ በተጨማሪ ለደጋፊዎች ለቡድን አጋሮች ያለኝን ትልቅ ክብር መግለጽ እፈልጋለሁ። እዚህ ክለብ ከደረስኩበት የመጀመሪያ ቀን አንስቶም ክለቡ ቤቴ እንደሆነ ነበር የተሰማኝ። ስለዚህም ክለቡ በልቤ ሁልጊዜም የተለየ ቦታ ይኖረዋል ብሏል። እዚህ በነበረኝ ጊዜም ብዙ ድንቅ ትዝታዎችን ያሳለፍ ያለው፣ በተጨማሪም ጥሩ ጥሩ ሰዎችን አግኝቻለሁ ብሏል። ሁለት ዋንጫዎችንም ማሳካት ችያለሁ፣ በአንዳንድ የፍጻሜ ጨዋታም ተሳትፍ ያለው፣ ያለፉት ሶስት ዓመታት ለእኔ የትልቅ ትርጉም ነበራቸው ብሏል። የዩናይትድ የክረምት ተሰናባቾች ለክለቡና ለደጋፊዎች መልእክት እያስተላለፉ ይገኛሉ። ትላንት የቪክተር ሌንድሎፍን አደረስናችሁ። ዛሬ ደግሞ ሌላኛው ተጫዋች ክርስቲያን ኤሪክሰን ክለቡን፣ ደጋፊዎችን፣ አጠቃላይ ማህበረሰቡን አመስግኗል። ዩናይትድ ደግሞ በቦታው ላይ ተጫዋች ለማምጣት ስራ እየሰራ ይገኛል። ይህንን በዋናው የቃል ስፖርት ዩቲዩብ ቻናላችን በማለዶ ስፖርት የመረጃ ክፍለ ጊዜ የክርስቲያን ኤሪክሰን ተተኪ ለማድረግ ስራዎችን እየሰራ እንደሆነ ዩናይትድ በዘገባችን አመላክተናችሁ ነበረ። የአሁኑን ጥንቅር እዚህ ጋር ነው ቋጫለን። ለሀሳብ አስተያየታችሁ፣ ከእኛ ጋር ለነበራችሁ ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ።